ሀያኛው የኢትዮጵያ ብሔሮችና ብሔረሰቦች ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በድምቀት ተከብሯል። የኢፌዲሪ ፌዴሬሽን ምክር ቤት ዋና አፈ ጉባኤ አገኘሁ ተሻገር በመክፈቻ ምርሃ ግብሩ ላይ እንዳሉት በዓሉ ሲከበር እርስ በርስ ለመተዋወቅ ዓላማ አንግቦ መጀመሩን ጠቁመዋል። እንኳን ለሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ የኢፌዴሪ ፌዴሬሽን ምክር ቤት የብሔሮች ብሔረሰቦችና ህዝቦች በዓል እንዲከበር ሲወስን የብሔር ብሔረሰቦችና ህዝቦች እርስ በራሳቸው እንዲተዋወቁ፣ ባህላዊ ሴቶቻቸውን፣ መልካም ተሞክሮቻቸውና ልምዶቻቸውን እንዲለዋወጡ፣ ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ፣ ለዘላቂ ለዘላቂ ሰላም፣ ለሀገረ መንግስት ግንባታ፣ ለፈጣን ልማትና ኢኮኖሚያዊ እድገት በጋራ እንዲቆሙ ማድረግ የሚሉት መሰረታዊ እሳቢዎችን ታሳቢ በማድረግ ነው። በፌዴሬሽን ምክር ቤት አስተባባሪነትና በክልሎችና ከተማ አስተዳደሮች አዘጋጅነት ባለፉት 19 ዓመታት በልዩ ልዩ ደማቅ ሁኔታዎች ሲከበር መቆየቱን ያስታውሱት አቶ አገኘሁ፣ ይህም በሕብረ ብሔራዊነታችን ላይ ውጤቶች እንዲመዘገቡ አስችሏል ብለዋል። በተለይም ባለፉት የለውጥ ዓመታት የሕዝቦችን ሕብረ ብሔራዊ አንድነትና አብሮ የመኖር እሴት በማጠናከር ረገድ የሀገረ መንግስት ግንባታው ሂደት በማፋጠን ሰላምን በሚያጸኑ እኩልነትና ወንድማማችነትን በሚ ያጎለብቱ ዘላቂ ልማትና ሁለንተናዊ ብልጽግናን በሚያፋጥኑ ዘርፈ ብዙ ተግባራት ታጅቦ ሲከበር ቆይተዋል ብለዋል። እናም የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን በዓል በብዙ መልኩ ለየት ያደርገዋል ይላሉ። የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን የጋራ ትርክት ውጤት የአንድነታችን ምልክትና የቁጭታችን መገለጫ ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድባችን ባስመረቅንበት የኢትዮጵያ የማንሰራራት ጉዞ እውን ለማድረግ አበርኩታቸው የጎላ የሆኑት ሜጋ ፕሮጀክቶች ጅማራቸው በተሰበሰረበት ማግስት የሚከበር መሆኑ እንዲሁም በታሪክ ሂደት የተፈጠሩ አገራዊ መዛነፎችን ለማስተካከልና መሰረታዊ ጉዳዮች ላይ ያጋጠሙን ልዩነቶች አጋጣሚ አካታች በሆነ ውይይት ለመፍታት ሀገራዊ ምክክር ለማድረግ በዝግጅት ዝግጅታችን ባጠናቀቅንበት ወቅት የሚከበር መሆኑ እንዲሁም ሰባተኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ተአማኒነት ያለውና ዲሞክራሲያ የሆነ እንዲጠናቀቅ መንግስት በቂ ዝግጅት እያደረገ በሚገኝበት ዋዜማ ሆነን በዓሉን ማክበራችን ከቀደሙት በዓላት ልዩ ያደርገዋል። በዓሉ የህዝቦች ባህልና እሴት ለዓለም የሚተዋወቅበት እውነተኛ የፌዴራሊዝም ስርዓት የሚገነባበት አንዱ መንገድ ስለመሆኑም ጠቁመዋል። ማንነታችንን ለዓለም ገልጸን የምናሳይበት፣ ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ ጥፋት ላይ መሆናችንን የምናስገነዝብበት፣ በዲሞክራሲያዊ መግባባትና በመፈቃቀል ላይ የተመሰረተ ህብረ ብሔራዊ አንድነታችንን ጽኑ መሠረት ላይ ለማቆም የማይቀለበስ አቋም ያለውን መሆናችንን የምናረጋግጥበት በመከባበር በመደጋገፍ፣ በእኩልነትና በአንድነት አብሮ የመኖር በጋራ የመልማት ቃል ኪዳናችንን የምናድስበት ቀን ላይ ሆነን የምናከብረው በዓል ነው። ብዝሃነታችንን የሚያከብር የጋራ ማንነት ሊኖረን ይገባል ያሉት ዋና አፈ ጉባኤ አገኘሁ ተሻገር የህዝቦችን ዘመን የተሻገረ አንድነት ለማዝለቅ በብሔራዊነት ላይ የተመሰረተ አሰባሳቢ ትርክት መገንባት ያስፈልጋል ያሉትም ሀገር በቀል እውቀትን መሰረት በማድረግ ያሉን ወረቶች ለምክክርና ለድርድር መጠቀም አለብንም ብለዋል። ብቸኛው መዳኛ መንገድም ዲሞክራሲያዊ መግባባት ነው ብለዋል። እናም በኢትዮጵያ ዘላቂ ሰላም ለማንበር በጋራ መስራት ያስፈልጋል ብለዋል። ህብረ ብሔራዊ አንድነት ያለ ዲሞክራሲያዊ መግባባት አይጸናም። ዲሞክራሲያዊ መግባባት ደግሞ ለህብረ ብሔራዊ አንድነት መሰረቱም ህይወቱም ነው። በመሆኑም አገራችን ፈተናዎችን በድል እየተሻገረች ሁሌም አሸናፊ ሆና እንድትቀጥል ህብረ ብሔራዊ አንድነታችንን ማጠናከርና እውነተኛ የፌዴራል ስርዓት መገንባት ያስፈልጋል። እውነተኛ የፌዴራል ስርዓት ሁሉንም ማንነቶች እኩል የማስተናገድ አቅምና ፍላጎት አለው። ስለሆነም የህዝቦችን አንድነትና ትስስር ለማረጋገጥና የአገራችን ሰላም እና አንድነት ጠብቆ እንዲቀጥል ለማድረግ ሁሉም የድርሻውን መወጣት ይኖርበታል። በኢትዮጵያ ብልጽግናን ለማረጋገጥ የተጀመሩ አያሌ ስራዎች እንዳሉ የጠቆሙት አፈ ጉባኤው የተጀመሩ የልማትና የዲሞክራሲ ተግባራትን በማጠናከር ለኢትዮጵያ ስኬት ሁሉም እንዲረባረብም ጥሪ አቅርበዋል። የማይቻሉ የሚመስሉትን ሁሉ ችላ ችላ አሳይታለች። ግዙፍ ፕሮጀክቶችን በራሷ አቅምና በአጠረ ጊዜ በመፈጸም ያይቻልምን መንፈስ ሰብራለች። ይህም የሀገራችንን ህዝቦች ስነ ልቦና ከፍተና ለእይታ ለውጥ በር ከፍቶላቸዋል። ይህ ግለት ሳይበር በማስቀጠል የኢኮኖሚ ለዋናዊነታችንን ለማረጋገጥ ሜጋ ፕሮጀክቶችን ጀምራለች። ብሔራዊ ጥቅሟን ለማስጠበቅ የዲፕሎማሲ ስራዎቿን እያከናወነች ትገኛለች። ይህ ሁሉ ጥረት በውጤት ተጀምሮ በስኬት የሚቋጨው በሁለንተናዊ መልኩ ስንተባበር ሀሳብ ስናዋጣ በአንድነትም ስንቆም ብቻ ነው። በመሆኑም ሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በተሰማራንበት ሙያ ሁሉ በምንችለው አቅም ለአገራችን ከፍታና የለውጥ ጉዞ የበኩላችንን እንድንወጣ ቃል ኪዳናችንን እንድናደስ በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ።